ሌላኛው የወንጂ ጣፋጭ ከአንጋፋው የወንጂ ሸዋ ስኳር ፋብሪካ ሌላኛው ጣፋጭ ወለላ ብቅ አለ። የንቦቹን ድምፅ ብዙም ሳንሰማና የ2018 ምርት ዘመን የፋብሪካው የሙከራ ሂደት የፈጠረብንን አግራሞት ሳናጠናቅቅ የምርት ዘመኑን ሊያጣፍጥ ይኸው የወንጂ ስኳር ፍሬ አለሁ እያለ ይህን ጣፋጭና ተፈጥሯዊ የሆነ ማር ምርት የቀመሱት ብቻ ሳይሆኑ ያዩትም ከተለያዩ ተፈጥሯዊ እጽዋት እንደተቀሰመና ጥራቱን ሳያቅማሙ ይመሰክራሉ። አዎ፣ በመጀመሪያ ምርቱ ከአንድ ዘመናዊ የንብ ቀፎ እስከ 35 ኪሎ ግራም መሰብሰብ የተቻለው የማር ምርት በዚህ አጀማመሩ ከቀጠለ ወንጂ ስኳርን የሚያስጠራ ሌላኛው ትሩፋት ይሆናል እና ፋብሪካው እንካችሁ ሲል በታላቅ ደስታ ነው።